አቤላ ምርጥ ሰው አስታዋይ ሰው ነው። እውነቱን ለመናገር ትክክል ነው የተናገረው ማለት ነው። እንግዲህ አዲስ አበባ ሄደሽ የትም ሄደሽ ሄደሽ ይቅርታ መጠየቅ አለብሽ። አንቺ ወደ እነሱ ህይወት ከመጣሽ በኋላ ነው ትዳራቸው የተበጠበጠው። ስለዚህ እንደ አበላሸሹ ሄደሽ ይቅርታ ጠይቀሽ እነሱን አንድ አድርጊ እያላት ነበረ። ከኔም ጋም ሄደሽ የፈለግሽውን የትም ሆነ የትም ሆነ ከኔ ጋር ሄደሽ ይቅርታ መጠየቅ አለብሽ። ለምን ይቅርታ ጠይቃለሁ ብላ እንግዲህ ነጺ። ግን ወንድሙ ትክክል እየተናገረ ማለት ነው። ነጺ እዚህ ውስጥ ባትገባ ኖሮ እነዚህ ልጆች ሩታና ሮሽን በዚህ ሁኔታ በዚህ ደረጃ ላይ አይደርሱም። እውነት ለመናገር ማለት ነው። እና የነጺ ጥፋት ነው። ስለዚህ ነገሮችን ካጠፋችሁ በኋላ እንግዲህ ሁሉም ነገር ተበላሽቷል። እንዳበላሸችው ሄዳ ይቅርታ ጠይቃ ልጆቹን አንድ ታድርግልን። የኛም ይሄ ነው የምንፈልገው ማለት ነው። ይሄ ሁሉ ነፃ ናት እንደዚህ እያደረገችው ትላንትና እንዳያችሁት በክያ ቤት ቪዲዮ የተለቀቀ የውሸት እንደሆነ በውሸት በውሸት የተሰራ ፎቶሾፕ በገንዘብ እንዳሰራችው ልጁ ተናግረዋል። ማለት ነው ክያ እንግዲህ በጣም ነው ያፈረው ማለት ነው። እንዴት እንደዚህ ሊሆን ቻለው? ይህ ነገር እውነት አይደለም። ስለዚህ ልጁ ፎቶሾፕ አድርጎ ነው የሰርተው። በገንዘብ አስባቸዋል እንግዲህ የሮታ እውነት መስሎ ይሄ ሁለቱን አጣላችሁ፣ እንግዲህ እንዳጣላችሁ ሄዳ ታስተካክል እያለ ነበር ወንድሙ ማለት ትክክል። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልኝ ደህና ናቸው የኔ ደህና እኔ እግዚአብሔር መስጌፍ ያለው የኔ ውድ ውድ ውድ ቤተሰቦች ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ ሼር ሰብስክራይብ በማድረግ ቤተሰብ ሆኖ ለማለት ፈልጋሉ። የኔ ውዶች የምር ሰብስክራይብ ላይክ አድርጉኝ፣ ቪዲዮን ያያችኋት ቴሌፎኖት ላይክ አድርጉ፣ አበረታቱኝ። እና ዛሬ ደግሞ እንግዲህ በነጽና በነጽ ነው እንጂ የመጣው የነጽ ወንድም በጣም ምርጥ ሰው አስተዋይ ሰው ነን ለመናገር እኔና እኔና ቤተሰቦችን ይቅርታ መጠየቅ የለብሽም መጀመሪያ ካበላሸሽው ጀምረሽ ነው። እነሱን ይቅርታ ካደረግሽ በኋላ እነሱን አንድ ካደረግሽ በኋላ እኛንም ይቅርታ ትጠይቀናለሽ። መጀመሪያ ሄደሽ ያበላሸሹ እሱን ሄደሽ አስተካክለሽ እኛንም ይቅርታ ትጠይቀናለሽ እያላት ነበረ። ያው ትክክል። እህቷ ደግሞ ምናለችው ሩታናት መታ ይቅርታ መጠየቅ ያላት እንጂ ለምን እነዚህ አዲስ አበባ ሄዳ ይቅርታ ትጠይቃለች? አንቺ ምን ቤት ነሽ? ኤትሽ ናት እኮ እንደዚህ ይህ ሁሉ ደረጃ ላይ ደረሰ። ኤትሽ ናት እኮ እዚህ ደረጃ ላይ ያደረሰችው ማለት ነው። እነ እሷ ወደ እነሱ ህይወት ባት መጣ እኮ አርብሽ እና ሮታ እዚህ ፀብ ውስጥ እውነትም አይገቡም ነበር። ስለዚህ ሄዳ እንዳበላሸችው ሄዳ ታስተካክልልን። እኛም ይሄ ነው የምንፈልገው ማለት ነው። ነጽህ ናት እንግዲህ፣ የቆየ ታሪክ እያመጣችሁ የልጆቹን ትዳራ ሂዳ አፋታችሁ። ሂዳ አበላሸሹ እንዳበላሸሹ ሂደሽ ማስተካከል አለብሽ ማለት ነው። ወንድሙ ትክክል ነው። ስለዚህ ወንድሙ ያለው እኔ ደግፍ ያለው ማለት ነው፣ እውነቱን ለመናገር ስለዚህ ትልቅ ጥፋት ስላጠፋሽ ሄደሽ እንደምንም የእግርሽ ስር ወርቀሽም ቢሆን ሩታ በተለይ ከአርብሽ ጋር አንድ አድርጊ ማለት ነው። ሄደሽ እንዳቦካሾ ሄደሽ አስተካኪ ማለት ነው። ነጽ ወንድምሽ ትክክል ነው ያለሽ። እንግዲህ ምርጥ ወንድም አለሽ። እንደ ወንድምሽ ብትሆኚ ዛሬ ላይ እዚህ ደረጃ ላይ ሩታና አርብሽ እዚህ ደረጃ ላይ እውነት ለመናገር አይደርሱም ነበረ። ስለዚህ በአንቺ ምክንያት ነው ስለዚህ ሮታና አርብሽ እንግዲህ ምን ላይ እንደደረሱ ምን ላይ እንዳለ አናቅምን። ለመናገር ሚዲያ ቅር ቅር ቅር አለን። እውነቱን ለመናገር ካለ ሮታና ካላ አርብሽ እኮ ሚዲያ ደስ አይሉም አይደምቁም፣ ምን አይሉም። እውነቴ ነው ምላችሁና፣ ቅርቅር ቅር አለኝ ዛሬ ስላል መጡም። እንግዲህ እኛም በእነሱ እንግዲህ ተስፋ ያሪ። እውነቴ ነው ምላችሁ፣ ስንት ጊዜ ገብቼ ያየሁ ነበር በሩታ ቤት እንኳን ቪዲዮ ይለቀቃል እያልኩ ገብቼ ቼክ ሲያደርግ ነበር። ከዛ በቃ ከሁለት ሰዓት በኋላ እንዳ ከሁለት ሰዓት በኋላ ስለማይመጡ ከዛ እኔም ተስፋ ቁርጭ ወጣውም ማለት ነው። እና በጣም ነው የደበረኝ በእውነት የብቻ የርብሽ እና የሩታ ሰላም ብቻ ነው የምንፈልገው። ፈጣሪ አይለያችሁም። ስለዚህ ሰው ግን ይሄ ሰው ልጅ ለማለያየት በጣም ይሮጣል። እነሱ ግን መቸም አይለያየሁን ብዬ አስባለሁ። ለምን ከዚህ የበለጠ ብዙ ብዙ ነገሮችን አልፎ ነው እዚህ ደረጃ የደረሰው ማለት ነው። በመሀላቸውም ደግሞ ፍሬ ስላላቸው መቼም የማይለያዩ አቤላ ግን መፀን ውስጥ ያለ አሁን ሩታ ነፍሰ ጡር የሆነችው ለእሷ ነው። አሁን ላይ ለሩታ ነው እያሰብ ያለ ገና ህጻን ልጅ እኛ ነገ አንቺ ይሄ ነገ ምን እንደምትኝ አላቅም። ስለዚህ ነፍሰ ጡር ስለሆነችው እንደምንም ሄደሽ ይቅርታ ጠይቀሽ አንድ አድርጋችሁ እያለ ነበረ። እኔ ካንቺ አይደል ያላት ነበር። ነጽ ደግሞ አልሄዱም። የነጽ የት ለምን ሩታ ናት እንጂ ይቅርታ መጠየቅ ያላት ለምን ነጽ ይቅርታ ትጠይቃለች ያለች። እንግዲህ ትፎክራለች እንጂ ምን ቤት ነሽ? ይሄ ደግሞ አንዱም ደግሞ የነፄን ይዛ የመጣችው በመጨረሻ ይሄ ወንድ አልጫ ነው፣ ለራሱ ጥቅም ብሎ ነው ለመናገር። ለምን ይቅርታ ትጠይቃለች? ራሳችው ጉዳይ ይላል እንዴ! ደፋር ማነው? የሰውን ህይወት ሄደ ማነው? የሰውን ትዳር ያበላሸ እሱ አደል አይደለችም። እንደ አንተ ምን ቤት ነህ? የነፄ ወንድም እንኳን እንደ አንተ ያልሆነ ምነ ለመናገር ወደ ሚዲያ ሲመጣ በትክክለኛ ነገር ነው የመጣው። መጀመሪያም ሄደሽ ያበላሸሽው ሩታን ይቅርታ ጠይቂ። የሩታ እውነት እንግዲህ ወንድሞ አወጥተዋል ማለት ነው። ትክክል እና በጣም ነው ያደነኩውነን ለመናገር። እንደዚህ ወንድም እንግዲህ ሺህ እድሜ ይኖርልኝ ነው። እውነቴ ነው የምላችው እና ይሄ ተሆነ ለሩታ ተወግኖ እንግዲህ የተከራከረላት ነበረ። እንግዲህ ነጽ እንዳጠፋች ነው ወንድሙ ሲናገር የነበረው ማለት ነው። እንዳጠፋሽ ሄደሽ አስተካኪ ያላት ነበረ። ታዳ ማን ነው እንደዚህ እንደዛ ምለው ማለት ነው? አስባቸዋል። እንደዚህ ወንድም ምን እንጃ በጣም ነው ያደነቆ ማለት ነው። ነጽ ግን እንደ ወንድምሽ ብትሆኝ በዚህ ሰዓት ይሄ ሁሉ አይፈጠርም ነበር። ወንድምሽ ግን ለሩታ ነው አሁን የተጨነቀ ያለ ማለት ነፍሰ ጡር ስለሆነች ነገ የሚወለድ ልጅ ምን ይላል እያል ነበር እና፣ ለገና ሆድ ውስጥ ያለ ለህጻን ልጅ ነው እያሰበ ያለው ማለት ነው። እናንተ መች ይሄን አሰባችሁ? የሰውን ትዳር ለማፋታት ነው እናንተ የምትሮጡ እንጂ። ስለዚህ እግዚአብሔር ልቦና ይስጣችሁ። ሮታና ርብሽ ደግሞ ለማንም እጅ አይሰጡ መችም አይለያዩ ማለት ነው። እንደዚህ ፍጥጥ እያላችሁ ትቀራላችሁ እንጂ ስለዚህ ምንም ማድረግ አይቻልም እንግዲህ እኔ ተስፋ አለኝ ለምን በመዋላቸውም ደግሞ ፍሬ ስላላቸው ማለት ነው እና ማችን ማይለያዩ የሮታና የርብሽ ሰላም ፍቅር ነው እኛ የምንፈልገው የእውነት ዛሬ ስላልመጡ በጣም ቅር አለኝ እውነት ለመናገር የእነሱ ፍቅር የእነሱ ደስታ ፈጣሪ ይመልስላችሁ እንዳበላሸሹ ሂደሻ አስተካኪ ለማለት ትፈልጋለሁ እነዚህ ተብዮ እቺ ኤቷ ተብዮ ደግሞ አበዛሽ አንቺ ማለት ነው። ነገ አግብተሽ ምን እንደሚደርስብሽ ታውቃለሽ። ነገ ምታገቢ ወንድምን ላይ እንደሚያመጣልሽ ታውቃለሽ። ስለዚህ ወንድምሽ እያሳቢ አንቺ መቼ አሰብሽ? ሴት ልጅ ሆነሽ ለየትሽ ነው የምትወግኝ? የትሽ ትክክል ናት ትክክል ናት ብለሽ ነው ለየትሽ የምትወግኝ? እንጂ ወንድምሽ ግን ለሩታ እየወገነላት ነፍሰ ጡር ናት። አንቺም ነፂም ይሁን ነገር ብትሆኑ አላቅም ነገ። ስለዚህ እቺ ልጅ ነፍሰ ጡር ናት ያላት ለሮብታ ነበር። በዚህ ሰት እያሳብ ያለ ማለት ነው። በጣም ምርጥ ሰው እየምሪ ነው ምላችሁ ትለያለ ብያለ አቤላ ማለት ነው። ምርጥ ሰው ጌታ በጣም ያስደሰተኝ ዛሬ ማለት ነው። እና ታሪክ ሰርታል። በእርግጠኝነት አንድ እንደምታደርገልን ተስፋ እናደርጋለን። እንግዲህ ሩታና አርብሽ ፈጣሪ ይጠብቃቸው። ኔ ማንም ማኑ። ማንም እውነት እኔ ለማንም ክፉ አላስበውም። ጌታን እና የአርብሽና ና የሩታ ሰላም ነው የምፈልጉ ከምንም በላይ ማለት ነው። እነሱ አንድ ሆኑ ሲመጡ ለኔ ደስ ይለኛል ማለት ነው። እና ዛሬ ቪዲዮን ይህን ይመስላል። ቤተሰቦቼ ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ አበረታቱን። ላይክ አድርጉ። ቪዲዮ ናያችሁ አትለፉ። ሰብስክራይብ ማድርጉ። ይወዳችኋለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ የኔ ውዶች።